ሬድሲ ጌትዌይ ተርሚናል የተባለ የሳውዲ አረቢያ ኩባንያ የጅቡቲውን ታጁራ ወደብ ለሰላሳ ዓመታት ለማስተዳደር ውል መግባቱ ተነግሯል። በእነዚህ 30 ዓመታት ወደቡን ከማስተዳደር ባሻገር በአካባቢው ተመራጭ ባለብዙ አገልግሎት መስጫ ጣቢያ እንዲሆንም ይሰራል ተብሏል። የወደቡ አመታዊ የጭነት የመያዝ አቅም አምስት ሚሊዮን ቶን እንዲደርስ ይሰራል ነው የተባለው። ስምምነቱ ጅቡቲ በአፍሪካ ቀንድና በቀይ ባህር አካባቢ ይበልጥ ስትራቴጂካዊ እንድትሆን የሚረዳት ስለመሆኑም ተጠቅሷል። የጅቡቲና ሳውዲ አረቢያ ስምምነት የተሰማው ኢትዮጵያ የባህር በር የማግኘት ጥያቄዋን አጠንክራ እያነሳች ባለችበት ወቅት ነው። አንዳንዶች ኢትዮጵያ እያራመደችው ያለው አቋም ያሰጋቸው ጎረቤት ሀገራት ወደቦቻቸውን ለማስጠበቅ ሀያላንን ወደ አካባቢው መጋበዝ መጀመራቸውን ያመላከተ ስምምነት ነው ብለውታል። በዚህ ጠንካራ አቋሟ ኢትዮጵያ በራሷ ላይ ባላንጣዎችን እያበዛች እንዳይሆን ሲሉም ይሰጋሉ። ስጋቱ ፍጹም መሰረት የለውም ማለት እንደማይቻል የሚናገሩት በአዲስ አበባ ዩኒቨርሲቲ የሎጂስቲክስና የአቅርቦት ሰንሰለት አስተዳደር ክፍል መምህር የሆኑት ዶክተር ማቴዎስ ሲንሰርሙ ጉዳዩ ጠንከር ያለ የዲፕሎማሲ ስራ እንደሚፈልግ እንደሚፈልግ ያክላሉ። ያልከው ስጋት ልክ ነው። ኢትዮጵያ ትልቅ ሀገር ስለሆነ ጎረቤት ያሉ ሀገሮች ከኢትዮጵያ ያነሱ ስለሆነ ለበጎም ብትንቀሳቀስ ያው ይፈሯል። ያው በጊዜ ሂደት እንዋጣለን የምልህ እንትን አላቸው እና ሰንስቲቭ ናቸው። ከጦርነት መልስ ኢትዮጵያ የዲፕሎማሲንትን መጀመሪያ ማሸነፍ አለባት። ተቀባይነት ሲያገኝ ሀገራትም ከጦርነት መልስ የመደራደርንትን ኦፈር የሚያመጡ ይመስለኛል። ብዙ አማራጮችን ማቅረብ ይችላሉ ለኢትዮጵያ የባህር በር በመስጠታቸው የሚጎዱም አይደለም። በዚ ምክንያቱም አሁንም ኢትዮጵያ ካልተጠቀመች ዝም ብሎ ባዶ መሬት ነው የሚሆነው። አሁን ባለው ሁኔታም ቢሆን ግን መንግስት ጉዳዩን ወደ አደባባይ ያወጣው ሊያስከትል በሚችለው ውጤት ላይ ተገቢውን ትንታኔ አድርጎ ነው የሚል እምነት እንዳላቸው ዶክተር ማቴዎስ ተናግረዋል። መንግስት ቅድመ ዝግጅት አድርጎ ነው እንግዲህ ወደ ህዝብ ያመጣ ብዬ የማምነው፣ እነኝህ ነገሮችን በደንብ ተንትኖ ታሳቢ አድርጎ እንደዛ ነገሮች እንደሚመጡ ይታወቃል። ከጎረቤት ሀገሮች ጋር አይመስለኝም ፍላጎት ያላቸው ኢትዮጵያ በጣም አድጋ ቀይ ባህር አካባቢ ተጽዕኖ እንዳትፈጥር የማይፈልጉ ሀገሮች አሉ። የጎረቤት ሀገሮች ደግሞ የኢትዮጵያ ማደግ ተጠቃሚ ነው የሚሆኑ እንጂ ስጋትም አይሆንባቸውም። ግን በሌሎች የሚድል ኢስት አካባቢ ያሉ ሀገሮች በሚፈጥሩ ጫና ኢትዮጵያ እዛ አካባቢ እንድትገኝ አይፈልጉም ይህን ታሳቢ ያደረገ የዲፕሎማሲ የሚሊተሪ ትንታኔ አርጎ ነው እንግዲህ ወደ ፓብሊክ የመጡ ይመስለኛል ለዚህ ተዘጋጅቶ ነው መንግስት የሚሄደው ኢትዮጵያ የታጁራን ወደብ እንድታስተዳደር ጅቡቲ ጥያቄ አቅርባ እንደነበር ያስታውሱት ዶክተር ማቴዎስ ግብዣው የኢትዮጵያን የባህር በር ፍላጎት ጭምር የሚመልስ ባለመሆኑ ግን ተቀባይነት ሳያገኝ የቀረ ይመስለኛል ብለዋል ጅቡቲ ኦፈርም ሰጥታ ነበረ የታጁራ ወደብ ላይ። ሶማሌላንድ ጋር መሞራንዲየሙን ፋንደርስታን የመንግስት ስፈራረም የወደብ አገልግሎቱ ወደዛ ይሄድብኛል በሚል አብዛኛው የጅቡቲ ኢኮኖሚ በኢትዮጵያ ገቢና ውጭ ንግድ የወደብ አገልግሎት ላይ ተመሰረተ ስለሆነ ፈርቶ በቃ እናንተ ያስተዳድሩ የሚልም ፕሮፖዝ አድርጎ ነበረ። አይ ቲንክ መንግስት ከወደብ አጠቃቀም ዘለለ ያው የባህር በር ፍላጎት ስላለው የባህር በር መስመር ደግሞ ያው መስጠት አልፈለጉ የጎረቤት ሀገሮቹ። በዛ ምክንያት አይ ቲንክ ወደ ሳውዲ አረቢያ ሌላ ድርድር ውስጥ ገብቶ እንዲያስተዳድሩ ሰጡ መሰለ። ዞሮ ዞሮ ለኢትዮጵያ ታጁራ አማራጭ ወደብ ነው። አስተዳደሩ ሳውዲ አረቢያ ላይ ቢገባም ከፈለግን መጠቀም እንችላለን። የሚከለክለን ነገር የለም። ታሪፉ በሌላ ሀገር ስተዳደር እና በጅቡቲ ስተዳደር ውድ ሊሆንብን ይችላል ወይ ደግሞ ርካሽም ሊሆን ይችላል። በሌላ ሀገር መተዳደሩ ብዙም ችግር አይመስለኝም። ግን ኢምፕሊኬሽኑ ምንድን ነው? ለኢትዮጵያ ለሌላ ከኮመርሻል አክቲቪቲ ውጪ ለሚሊተሪና ለሌሎች የባህር በር ጥያቄ በዛ በኩል ያው ሌላ ሀገር እያስተዳደረ ስለሆነ ዝግ ይሆናል ማለት ነው። የታጁራ ወደብ ለሰሜን ኢትዮጵያ አካባቢዎች ቅርብ በመሆኑ እንደ ሰሊጥና ፖታሽ ያሉ ምርቶችን በተሻለ መጠን ወደ ውጪ ለመላክ እንደሚያስችል ይገመታል። በተለይ ይበልጥ ዘምኖ ከተሰራ በዚህ በኩል እገዛው ከፍ ያለ ይሆናል ተብሏል። መዘመኑ ጥሩ ቢሆንም በወደብ አገልግሎት በኩል ኢትዮጵያ አሁንም ችግር እንደሌለባት የሚናገሩት ዶክተር ማቴዎስ፣ ዋናው ጥያቄዋ የባህር በር ማግኘት እንደሆነ ጠቅሰዋል። አሁንም ቢሆን ባይዘ የወደብ አገልግሎት ችግር የለብንም። በጅቡቲ አስተማማኝ ደረጃ አለ። እንደ አማራጭ ደግሞ ተወዳዳሪ የሆነ መጣ የበርበራ ወደብ አለ። የላሙ ወደብም በኬንያ በኩል ያለው እንደ አማራጭ የደቡብ ኢትዮጵያን አካባቢ እዛ ያሉ ምርቶችን ለማገልገል፣ የሱዳኑ ደግሞ በምዕራቡ በኩል እና ሰሜን ምዕራቡን ያለው ለማገልገል ታቅዶ ነበረ። የሆነ ጊዜ ማዳበሪያ እየገባ ነበር። አሁን እነሱ ጋር የእርስ በርስ ጦርነት ስላለ እዛ መስመር ተዘግቷል እንጂ አሁንም ቢሆን የኢትዮጵያ ጥያቄ ምንድን ነው? ከወደብ መጠቀም የዘለለ የባህር በር ባለቤት እስከ ማግኘት የኮመርሻል እና የሚሊተሪ እና የፕሬዘንስ የቀይ ባህር አካባቢ ፕሬዘንስ ናሽናል ሴኪሪቲ እና እዛ አካባቢ ያለውን ቀይ ባህር ጋር ያለው ዶሚናን ስላለ ከኢትዮጵያ ድገት ጋር የሚመጥን ኢትዮጵያ የባህር በር አክሰስ ህጋዊ የሆነ ጥያቄ አንስታለች። እሱን ነው ፐርሲ እያደረገች አለችው። የወደቡ ጉዳይ ከሞላ ጎደል አገልግሎቱ አሁንም በቂ ነው። የጅቡቲ ካፓሲቲም ከዛ በላይ ነው። የታጁራ መጨመር ደግሞ ሰፕላስ። ጠቅላይ ሚኒስትር ዐቢይ አህመድ ማንም ፈለገ አልፈለገ፣ ኢትዮጵያ ተዘግታ ትኖርም፣ ቀይ ባህርን የማግኘት ጉዳይ አይቀሬ ነው ሲሉ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት መናገራቸው ይታወሳል።